አስታውሳለሁ ከአሜሪካ የመጣይ ሰሞን ሲያሽቃብጡላት! ዝኑዬ የኔ ልዕልት የኔ ዋ የኔ ጀግና እያሉ ሲያሞግሷት፣ ባልሰራችሁ ሲክቧት፣ በሰራችሁ ሲያጋንኗት እሷም እረፍት የላትም! ያመጣችሁ ሁሉ ለመጣ ለሄደው ስትበትን፣ ልብሷን ሳይቀር ስታለብስ፣ ከምትጎርሰው ቀንሳ ስታጎርስ የሀገር የወገን ናፍቆት እፍ አድርጓት ገንዘቧን ሁሉ ከቸገረውም ከጠገበውም ጋር አጥፍታ አጨብጭባ ቁጫለች። እናት አባት ወገን ዘመድ ስለሌላት በጉዲፈቻ ተወስዳ ስላደገች ኢትዮጵያዊነትን ጥላ እንደሄደችው ብቻ ነበር የምታስበው። እዛ ነጮች ጋር አታ የመጣችውን ፍቅር አፍሳ በመጣችው ዶላር ቁስሏን ልታክም ስትሯሯጥ ዲፖርት ተደርጋ ላትመለስ መምጣቷን ትዚያላት ገንዘቧ ሲመነምን ነበር። ደሞ ጊዜስ አሽቃባጭ አደለ፣ ጭቃ ጅራፉን አመጣባታ። አንድ ቀን ልትታከም ብትሄድ አንዱ ኩላሊትሽ አይሰራን ተብላ አረፈችው። ከሆስፒታል ሳትወጣ ወሬው ሰፈር ደርሶ ጠበቃትና አንዳንዱ ባላየ ሌላው ግንባሩን ቁጥር አርጎባት ሲያልፍ አስተዋለች። ነግቶ በመሸ ቁጥር ህመሟ እየተባባሰ መጣ። እች ለማኝ ብሯን የትም ጨፍራበት አሏት፣ ሱሰኛነት አሏት፣ ከአሜሪካ በወንጀል ተባራ ነው እያሉ አብሯዋት የበሉ ሳይቀሩ ሄሉን ዘለዘሏት፣ ሻሿት። እሷም እንኳን የምትታከምበት የምትበላበት ጠፋት። አንድ ቀን ግን እግሯን እየጎተተች ወደ ሆስፒታል ስትሄድ ወፍጮ ቤት ለረጅም ዓመት ሲሰራ የምታውቀው ታሪኩ ካፖርቱን ወደ ታች እየጎተተ መጣ ከአሜሪካ የመጣች ሰሞን ካፖርቱን የሸለመችው እሷ ናት ዝንዬ አለ ሉጫ ፀጉሩን በአፍረት እየፈተለ የሺ እንደ ድሮ የሻይ ልመና መስሏት ዊታሬ አሁን ምን የለኝም ሲኖረ ይሰጥሃለው እሺ አለች ካፉ ለቀም አድርጋ በፍጹም የሽዬ፣ የመጣሁት እንድትሰጭኝ ሳይሆን ልሰጥሽ ነው። አንቺ የዋህነሽ ባለሽ ጊዜ ለሁሉ ደርሰሻል። ሰሞኑን ደሞ መታመምሽን ሰማሁ። እኔ ገንዘብ የለኝም ከገንዘቤ ይልቅ ላንቺ የሚያስፈልግሽ ኩላሊቴ ነውና አንቺ ከምትሞቼ እኔ አንድ ኩላሊቴን ልሰጥሽ ወስኛል። እባክሽ እሺ በይ እባክሽ። የሺ፣ ብርክ ብርክ ብሏት በቆመችበት ቁልቁል ቁጥጥ ብላ ለሳምንት ያጠራቀመችውን እንባ ታዘንበው ገባች። ለሁሉ ገንዘብ ስታድል ለታሪኩ ከብርድ መከላከያ የምትሆን አንዲት ካፖርትን የገዛችለት። ነገሩ ግን በዚያ አላበቃም። አቀርቅራ ባለችበት ሌላ ያረጀ ጠባብ መዳፍ ሲደበድባት ተሰማትና ዓይኗን ብትገልጠው የተቀደደች የአሮጊት ኮንጓይታ ቀን አለች እትየ ገላየ ናቸው። እንደ መጣጭ ቤታቸውን ያስደሰችላቸው የሰፈሩ ታላቅ እናት በእጃቸው የያዙት ወረቀት እየሰጧት ይኸው አንቺ ባታድሽው ፈርሷል ነበር። እኔ ገዳም ገብቼ እኖራለሁ። አንቺ ግን ልጅ ነሽ። ይኸው የቤተ ካርታ፣ አሁኑን ይሸጥና ታክመሽ ዳኝልኝ አሉማማ እምባ እያነቃቸው የሺ ሁሉ ነገሯን ታክማ ጤናዋ ቢመለስም፣ እሷ ግን እኔ ዳንኩት ሳልተከምኖ ትላለች። እማ ገላየና ደጉ ታሪኩን ደጋግማ እያመሰገነች የደሃ ብድር ፍቅር በለጠ ሸቴ ዘሃገረ ኢትዮጵያ